ክቡራትና ክቡራን የእውነተኛው ብርሃን የትምህርትና የፈውስ አገልግሎት ተካፋዮች ሰላም ለእናንተ ይሁን። ዘወትር ማለዳ የሚቀርብላችሁ ከጥበብ ማዕድ አገልግሎት አሁን ይጀምራል። አዘጋጅና አቅራቢ መጋቢ ባደግ ጁፋር። ሰላም ለእናንተ ይሁን። ቅዱሳን እንዴት ናችሁ? ዛሬ ከዮሴፍ ሕይወት እንማራለን። እግዚአብሔር በዚህ ቃል እንዲያስተምረን አስቀድመን እንጸልይ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እጅግ አድርገን እናመሰግናለን። የሰማይና የምድር ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከቃል ማዕድ እንድትቆርስልን፣ ደግሞም እንድትፈውሰን፣ ደግሞም እንድታጽናናን፣ ደግሞ መንገድ እንድታሳየን በኢየሱስ ክርስቶስ ገናና ስም እንጸልያለን። ቃልህን ባርክልን በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ዛሬ ስለ ዮሴፍ ሕይወት ስንማር መጀመሪያ ከዘፍጥረት አምሳ ላይ እንድንነሳ እፈልጋለሁ። ዘፍጥረት አምሳ ላይ የእግዚአብሔር ቃል እንደዚህ ብሎ ይነግረናል። ዘፍጥረት አምሳ ላይ ቁጥር ሀያ ላይ እንደዚህ ይላል። ከ18 ጀመረ ይላል። ወንድሞቹ ደግሞ መጡ፣ በፊቱም ሰግደው እንሆኛ ለአንተ ባሪያዎች ነን አሉት። ዮሴፍም አላቸው አትፍሩ፣ እኔ በእግዚአብሔር ፈንታነኝን። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድር ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔ ልጆቻችሁን እናንተን መግባችኋለሁ። አጽናናቸውም፣ ደስ አሰኛቸውም የሚልና እግዚአብሔር ቃል እዚህ ቦታ ላይ እንትን ይላል። ምንድን ነው የዮሴፍን ታሪክ ስንመለከት የዮሴፍ ያዕቆብ ልጅ ነው። የዮሴፍ ልጆች የያዕቆብ ልጆች 12 ናቸው። ከ12 አንደኛው ነው አንደኛው ነው ዮሴፍ። ዮሴፍ በተለይ ደግሞ በእርጅናው ያዕቆብ የወለደው ልጅ ስለሆነ ዮሴፍን አጥብቆ ይወደው ነበር። በዛም ላይ ደግሞ በምድረ በዳ በጎቹን ሲያገዱ የወንድሞቹን ክፉ ወሬ ሁሉ እያመጣ ለዮሴፍ ይናገር ስለነበር ይናገር ስለነበር በዚህ በዚህ ምክንያት ይጠሉት ነበር። ከዛ በኋላ ደግሞ ሕልምን አለመህ ሕልሙንም ደግሞ ወስዶ ነገራቸው። በዚህ ሕልም ምክንያት ደግሞ አብዝተው ጠሉት ይላል። በጣም የሚያስገርም ነገር ነው። ጠሉት አብዘው ጠሉት። ስለዚህ ዮሴፍን የሚያጠቁበት መንገድ ይፈልጉ ነበር እና አንድ ቀን ወንድሞቹን ለመጠየቅ ወደ ምድረ በዳ ሲመጣ፣ ያ ህልመኛ መጣ፣ እስቲ ህልሙ እንዴት እንደሚፈጸም እናያለን፣ ንግደለው ተባባሉ። ነገር ግን አንደኛ ወንድም ከምንገለው ብንሸጠው ይሻላል አሉ እና ዮሴፍን በሰላሳ ብር ሸጡት። ወደ ጶጢፋራ ቤት ተሽጦ ገባ። አለቀ አጭሩ። እና በጶጢፋራ ቤት በሚኖርበት ጊዜ የጶጢፋራ ሚስት ደግሞ ሌላ ጣጣ መጣችበት እና ሌላ ጣጣ መጣችበት። ከኔ ጋር ካልተኛ አለችው። እግዚአብሔር እፈራለሁ፣ እግዚአብሔር አያኛል አለ። አልተኛም አለ። ወደ እስር ቤት ገባ። እስር ቤትም ደግሞ በሚኖርበት ጊዜ የገጠሙ ነገሮች አሉ እና ታዲያ ከዮሴፍ ሕይወት ምንድን ነው የምንማረው ካለን የመጀመሪያው ነገር እንደ ክፉ የገጠሙትን እድሎችን ለመልካም እንድንጠቀም ያስተምረናል። የገጠመው እድሎች እንደ ክፉ ነው፣ ነገር ግን ለመልካም እንድንጠቀም የምንማርበት ነው። ዮሴፍ በጲጢፋራ ቤት የቤቱ ኃላፊም ሆኖ ሰልጥነዋል። ታውቃላችሁ፣ የቤቱ ኃላፊ በቤቱ ላይ ሁሉ አላፊ አድርጎት ነበረ እና በቤቱ ላይ ኃላፊ ቢያደርገውም የዮሴፍ የጲጢፋራ ሚስት በተነሳችበት ምክንያት ኮቱን ጥሎላት ሸሸ። በጣለው ኮት ኤግዚቢት ተደርጎ እስር ቤት ተጣለ። በእስር ቤትም ደግሞ የእስር ቤቱ የእስረኞች አለቃ ሆኖ እንዳገለገለ ይነግረናል። ዘፍጥረት 39 21 ላይ ሄዳችሁ መመልከት ትችላላችሁ። ቁጥር ሀያ አንድ ላይ እንደዚህ ይላል፣ እግዚአብሔርም ከዮሴፍ ጋር ነበረ ምሕረትንም አበዛለት አበዛለት በግዞት ቤቱ ማለቃ ፊት ሞገስን ሰጠው ይላል። ክብር ለኢየሱስ ይሁን። የግዞት ቤቱ ማለቃ በግዞት ቤት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገውን ነገር ሁሉ እርሱ የሚያደርገው ነበረ። የግዞት ቤቱ ማለቃ በእጁ ያለውን ነገር ከቶ አላሰበም። እግዚአብሔር ከእርሱ ጋር ነበረና የሚያደርገውን ነገር ሁሉ እግዚአብሔር ያቃናለት ነበር ይላል። በጣም የሚገርም ነገር ነው። ዮሴፍ በሚ የሚገባበት ስፍራ ላይ ሁሉ እግዚአብሔር አብሮት ነበረ። በፖቲፋር ቤት እዚህ ላቸው እንደሆነ የፖቲፋር ቤት እጅግ በጣም ተባረከ። ለምን? በዮሴፍ ምክንያት ተባረከ። እግዚአብሔር ከእናንተ ጋር ስትሆኑ፣ በከፍታም ይሁን በዝቅታ፣ እስር ቤትም ይሁን ወገኖች፣ የንጉስ ቤት እግዚአብሔር ከእናንተ ጋር ከሆነ በእናንተ ምክንያት ቤቱ ያለመባረክ አይችልም። ያላችሁበት ቦታ ያለመባረክ አይችልም። ስለዚህ በእስር ቤት ሆኖ የእስረኞች አለቃ ሆኖ አገልግሏል። ከእግዚአብሔር ጋር የነበረው ሕይወት ጤናማ ስለሆነ ጤናማ ስለሆነ ህልም የሚፈታ ነበረ ዘፍጥረት አርባ ከስድስት ከአስራ አምስት ድረስ ሄዳችሁ ስትመለከቱ ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆም አዝነው አያቸው። በጌታውን ቤት ከእርሱ ጋር በግዞት የነበረትን የፈረውምን ሹማምንት እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነርሱም ሕልምን አለምን፣ የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኛላቸው። በጣም የሚገር። እስቲ ነግሩኛል። ሕልሙ ነገሩት፣ ፈታላቸው። እግዚአብሔር ስም የተመሰገነ ይሁን። ሕልሙን ፈታላቸው። አያችሁ? ምንድን የምንማረው እኛ? በአንተ ባለህበት ስፍራ ወይም ሁላችንም ባለህንበት ስፍራ ከማጉረምረም ይልቅ ለሚቀጥለው ለሚገጥመን እድል መጠቀም እንድንችል ስልጠና ልንወስድበት ይገባናል፣ ልንማርበት ይገባናል። ካለዚያ ካለንበት ነገር ፈጥነን ልንወጣ አንችልም። ይህ ሰው ጶጢፋራ ቤት እያለ በትክክለኛ አስተዳድር ነበር፣ እስር ቤት እያለ በትክክለኛ አስተዳድር ነበር። በተሰጠው ጸጋ ደግሞ በትክክል የትም ቦታ ቢሆን ያገለግል ነበር። ስለዚህ እግዚአብሔር ከእርሱ ጋራ ነበረ። የእግዚአብሔር ስም የተመሰገነ ይሁን። ሁለተኛው የምንማረው ከዮሴፍ ሕይወት ምንማረው የምንማረው ራስን ከማስተዋወቅ ይልቅ መለኮት ሲያስተዋውቅልን ነገራችን እንዲፈጥንና እግዚአብሔር ወዳሰበው ቦታ እንደሚያደርሰን እንማርበታለን። ስዚላችሁ እንደሆነ በዘፍጥረት አርባ አስራ አራት እና አስራ አምስት እንቆቅልሹን ወይንም ህልማን ከፈታለት በኋላ እንዲህ አለው፣ ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኛለሁ። ጠጅ አሳላፊውን ያለው ወገኖቼ። ምህረትንም አድርግልኝ፣ የእኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔን ከእብራውያን አገር ሰርቀው አምጥተኛልና፣ ከዚህ ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግኩም አለ። ስለዚህ ይህንን በደሌን ወስደ ለፈርዖን ንገርልኝና ከዚህ ቤት አውጣኝ አለ። ግን በጣም የሚያስገርማችሁ ቁጥር 23 ለሄዳችሁ ስትፈለጉ የጠጅ አሳላፊዎች አለቃ ግን ዮሴፍን አላስበውም ረሳው ይላል። ምክንያቱም ዮሴፍ ነው ስለ ራሱ የተናገረው እንጂ እግዚአብሔር ስለ ዮሴፍ ስላልተናገረ። ወንድሞቼና እህቶቼ እግዚአብሔር ስለ እናንተ ኃላፊ ሆነው ሲነሳ እግዚአብሔር ስለ እናንተ መናገር የሚችልበት ጊዜ አለ። አለ ክብር ለኢየሱስ ይሁን። ስለ ራሱ እንዲነገርለት በጣረ መጠን ይረሳ እንደነበር ማየት እንችላለን። ተረሳ ነው የሚለው። ስለዚህ ስለ ራሳችን ማስታወቂያ እንስራ። እሱ ይስራልን። ካለንበት እያስቸኮሉን ያወጡናል። እሱ መስራት ሲጀምር እግዚአብሔር ስም የተመሰገነ ይሁን። ሶስተኛው ህልማችን እኛ እንደጠበቅነው ሳይሆን የተለየ ሆኖ ልናገኘው እንደምንችል ማሰብ አለብን። የጌታ ስም የተመሰገነ ይሁን። የዮሴፍ ህልም ወገኖቼ የጠበቀው በወንድሞቹና በአባት በእናቱ ላይ ብቻ አለቃ እንደሚሆን የእርሱ ነዶ የወንድሞቹ ነዶና የአባትና የእናቱ ለእርሱ እንደሚሰግዱ ነበር ብቻ ያሰበው ብቻ ያሰበው ይህንን ብቻ ነበር። ግን እግዚአብሔር ዮሴፍ ካየው እይታ በተለየ መንገድ አይቷል። ወንድሞቼ እናንተ ካያችሁት እይታ በተለየ መንገድ እግዚአብሔር ስለ እናንተ አስቧል። ስለ እናንተ አስቧል። ከዚህ የምንማረው ስለ እኛ የሚያስብ እግዚአብሔር እኛ እንዳየነው ነው። እኛ እንደምናስበው ሳይሆን እግዚአብሔር ያየልን እኛ ካየነው በላይ ነው። እግዚአብሔር ስም የተመሰገነ። አስቡ ወገኖቼ እግዚአብሔር ካየልም በላይ ህልማችን ሲሆን ለብዙ ሰዎች የመዳን ምክንያት ያደርጋቸዋል። ክብር ለኢየሱስ። ሲሆን ስለዚህ ባክያችሁን መልሱኝ። ባለበት ፈታ ተረሳ። እግዚአብሔር ባለው ጊዜ እንቆቅልሽ ወደ ፈርዖን ቤት መጣ። ህልም ወደ ፈርዖን ቤት መጣ። የሚፈታ በታጣ ጊዜ ያ የረሳው ሰው ደግሞ አሰበው፣ ደግሞ አሰበው እና ንስሐ ገባ። በዚያን ቀን አስበኝ ብሎ የነበረ እኔ ምህረት ይገባኛል ምህረት ይደረግልኛልና፣ ይህንን ዮሴፍን አስመጣው። ዮሴፍ ከመጣ በኋላ ህልም ፈታ። ህልም ከፈታ በኋላ ፈርዖንም በእውነት እንደዚህ የእግዚአብሔር መንፈስ ያለበት ሰው ማንም የለም አለ። ክብር ለኢየሱስ። ቁጥር 38 ላይ እንዲህ አላቸው በውኑ የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኛለንን? ፈርዖን ዮሴፍን አለው፣ እንዳንተ ያለ ብልህ አዋቂም ሰው የለም፣ እግዚአብሔር ይህን ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ የህዝቤም ሁሉ አለቃ፣ ለህዝቤ ሁሉ ለቃልህ ይታዘዝ፣ እኔ በዙፋንህ ብቻ ካንተ በልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾመው አለው። ፈርዖንም ቀለበቱን በእጁ አወለቀ፣ በዮሴፍም እጅ አደረገው። ነጭ የተልባ እግርም ልብስ አለበሰው። በአንገቱም የወርቅ ዝርግፍ አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊቱ ይጮ ነበር። እርሱ ከግብፅ ምድር ሁሉ ላይ ተሾመ ይላል። ክብር ለኢየሱስ ይሁን። ወገኖቼ ያለ ጊዜ ቢወጣ ኖሮ ይህን አይነት ክብር በፍጹም አይገጥመውም ነበር ይህን አይነት ክብር በፍጹም አይገጥሞም ነበር፣ ግን እግዚአብሔር ባየለት ጊዜ ሲወጣ ጊዜው በሚደርስበት ጊዜ እንደዚህ አይነት ክብር ሲገጥሞ እናያለን። ታዲያ ከዮሴፍ የምንማረው ወገኖቼ ትልቁ ደግሞ ዋና መረሳት ያለበት በእስር ቤት ይሁን በጶጢፋራ ቤት ይሆን ከወንድሞቹም ጋር ይሁን ከቤቱም ጋር ይሁን ከእግዚአብሔር ጋር የነበረው ህብረት ከእግዚአብሔር ለእግዚአብሔር ያለው ፍርሃት የተጠበቀ ነበር። አይለወጥም ነበር። ክብር ለኢየሱስ ይሁን። እግዚአብሔርን በየትኛውም ቦታ ላይ ፍሩት። እግዚአብሔር ሁልጊዜ ከእናንተ ጋር ይሁን። እግዚአብሔር ሁልጊዜ ስሙት። እግዚአብሔር በሰጣችሁ ጸጋ አገልግሉ እንጂ የተቀረው ነገር ለእግዚአብሔር ተውለት። እግዚአብሔር በወሰነው ጊዜ በፈቀደው ሰዓት ወደ ሕይወታችሁ መጥቶ ሕይወታችሁን ይቀይረዋል። የእግዚአብሔር ስም የተመሰገነ ይሁን። እንጸልይ። እግዚአብሔር አባት ሆይ በኢየሱስ ስም እናመሰግንሃለን። አንተ በወደድክበት ጊዜ በወሰንክበት ጊዜ ወደ እያንዳንዳችን ስለምትመጣ ነገሮችን ደግሞ አንተን እንዳይኸው ስለምታደርግ ስምህ ይባረክ ክብርህን እንጂ ውርደትን ስለማናይ እናመሰግንሃለን። እግዚአብሔር የዘላለም አምላክ ሆይ በጌታ በክርስቶስ ኢየሱስ ስም ይህ የሰማነው ቃል በልባችን ይታተምልን። ሁሌ እንድናስበው እንድናሰላስለው እርዳን። መንፈስ ቅዱስ ለሰሙት ሁሉ ጸጋ ስጥ። በጌታ በኢየሱስ ስም አሜን።